ጤና ስጥልን ውድ የሀረር ግሎባል ኔትወርክ ተከታታዮቻችን የዕለተ ቅዳሜ ዜናዎቻችንን ይዘንላችሁ ቀርብናል። በቅድሚያም ዋና ዋና ጉዳዮቹን፣ በርካቶችን ያሳዘነ ጥቃት በቤንሻንጉል ጉሙዝ ክልል ደርሷል። ከአስር በላይ ሰዎች ሲገደሉ በርካታ ንብረቶች መዘረፋቸውን እነግራቸዋለን። ከአፍሪካ ቀዳሚ ብቻ ሳንሆን ከተከታያችን ግብፅ ሶስት እጥፍ የሚበልጥ የስንዴ ምርት ነው የምናመርተው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የተፈራው አልቀረለትም የተባለው ሩሲያ ከባድ የአየር ጥቃት በዩክሬን ላይ ፈጽማለች። ቻይና ሂሮሽማና ናጋሳኪ ካወደሙት ቦምቦች የአውዳሚነት ኃይሉ 200 እጥፍ የሚበልጥ ኒዩክሌር ተሸካሚ ሚሳኤሏን ይፋ አደረገች። በኢትዮጵያ በካንሰር ህመም ምክንያት በየአመቱ ከ54000 በላይ ሰዎች ህይወታቸው እንደሚያልፍ ተገለጸ። እንዲሁም ሶስት ልጆቹን በመግደል የተከሰሰው አሜሪካዊ በፖሊስ እየተፈለገ ስለመሆኑም የምንነግራችሁ ይሆናል። እንደተለመደው ላይክ፣ ሸር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ። በቤንሻንጉል ክልል መተከል ዞን ቡለን ወረዳ ቡለን ከተማ ታጣቂዎች ዘልቀው በመግባት በሰው ሕይወትና በንብረት ላይ ጉዳት ማድረሳቸውን የወረዳው ጽህፈት ቤት አዛዥና ነዋሪዎች ተናግረዋል። የቡለን ወረዳ ፖሊስ ጽህፈት ቤት ኃላፊ ኮማንደር ባቤል ለቲክፋ ኢትዮጵያ እንደተናገሩት ትላንት በጠዋት ከተማው ዘልቀው የገቡት ጽንፈኛ ታጣቂዎች ሲሉ የጠሯቸው ቡድን በሰው ሕይወትና በንብረት ላይ ከባድ የሚባል ጉዳት ማድረሳቸውን ተናግረዋል። ኮማንደሩ አክሎም የደረሰው ጉዳት እጅግ ከባድ በመሆኑ በቁጥር መግለጽ ስለሚያስቸግር ገና እያጣራ ነው ብሏል። ቃላቸውን የሰጡ ነዋሪዎች ጥቃቱን የሸኔ ታጣቂዎች ናቸው የፈጸሙት ብሏል። በቡለን ከተማ ነዋሪ የሆኑና ስማቸውን እንዲጠቀስ ያልፈለጉ የአይን ማኞች ለቲክፋ እንደገለጹት ልክ ከማለዳ ሁለት ሰዓት ላይ ከተማው በተኩስ ተናወጠ ያሉት የአይን ማኙ ከዛም ጸጉራቸው ሹሩባ የተሰሩ ታጣቂዎች መስመር ሰርተው ወደ ከተማው ገቡ፣ በከተማው መስቀለኛ መንገድ ላይ መበታተን ጀመሩ ብሏል። የጥቃቱ የታጣቂዎቹ ቁጥርም ብዙ እንደነበር ጠቅሰዋል። ታጣቂዎቹ በከተማው መስቀለኛ መንገድ ላይ ሆነው ይመዳደቡ ነበር። ከቦታ ቦታም ሲዘዋወሩ ሰልፈኛ ነበር የሚመስሉት። ወደ ፖሊስ ጣቢያ አድማ በታኝ ፖሊሶች ወዳሉበት ካምፕ፣ ቴሌ፣ ባንክ፣ ሞባይል ቤቶች ላይ እየተኮሱ ነው የሄዱት ሲሉ ገልጸዋል። በተፈጸመው ጥቃት የጸጥታ ኃይሎች ሕይወት ማለፉንም ጠቁመዋል። ወደ ቴሌ የሄዱ ታጣቂዎችም ቢሮ ውስጥ ያሉ ኮምፒውተሮችና ሌሎች ቁሳቁሶችን አውጥተው እንደወሰዱም ገልጸዋል። ታጣቂዎቹ ብዙ ከመሆናቸው የተነሳ አንድ ታጣቂ ለአንድ ቤት የተመደበ ነበር የሚመስለው። ከዛም የባንክ ቤቱን ስራ አስኪያጅ ከቤት አስወጥተው ቢሮውን አስከፍተው ዘርፈውታል። የግለሰብ የሞባይል ሱቆች፣ ወርቅ ቤቶችን፣ ልብስ ቤቶችን ከፍተው በመግባት ሁሉንም ዘርፈዋል ሲሉ ያዩትን ተናግረዋል። ታጣቂዎቹ የሚዘርፉት በጣም ተረጋግተው ነው፣ ወንጀል ፈጻሚ አይመስልም ያሉት የአይንማኙ የዘረፉትን ሰብስበው በኤፍኤስአር መኪና ጭነው ነው የወሰዱት ብለዋል። ከዚህ በተጨማሪም ሞተር ሳይክል ያላቸው ሰዎችን በመጥራት የሞተር ቁልፍ አምጣ ብለው በማዳበሪያው ሰብስበው የዘረፉትን ንብረት በሞተር ራሳቸው እያሽከረከሩ ነው ይዘው የሄዱት። ከታጣቂዎቹ መካከል አንዳንዶቹ የከተማውን ባለሀብት ስም እየጠሩ ውጣ ሲሉ ሰምቻለሁ ሲሉ የአይንማኙ ማኙ ተናግሯል። በኋላ ተኩሱ ጋብ ሲል ሁሉም ከየቤቱ ወጣ። በየቦታው የሞተና የቆሰለ መሰብሰብ ጀመርን የቆሰሉትን ሆስፒታል ወስደናል። የሞቱት ከአስር በላይ ይሆናሉ። ከነዚህ ውስጥ አንድ አመራር፣ አንድ ባለሀብት፣ አንድ ወርቅ ቤት ሰራተኛ የማውቃቸው ሞተዋል። ከዛ በተጨማሪም ፖሊሶችና አድማበታኝ ፖሊሶች ሞተዋል ብለዋል እኚው የከተማው ነዋሪ። ከሳምንት በፊት ጀምሮ ሸኔ እንደሚገባ ወሬ በከተማው ሲናፈስ ነበር፣ ግን አሉባልታ ነው ዝም በሉ እያሉ የሚያ አስተባብሉም ነበሩ ብለዋል። ይህ በእንዲህ እንዳለ በቤንሻንጉል ጉሙዝ ክልል መተከል ዞን ብለን ወረዳ የመንግስት ኮሚኒኬሽን ጽፈት ቤት በፌስቡክ ገጹ ባወጣው መረጃም ጽንፈኛ ሲል የጠራቸው ቡድን ወደ ከተማው በመግባት በቡለን የመጀመሪያ ደረጃ ሆስፒታል፣ በቡለን ንግድ ባንክ፣ በመንግስት ተቋማት ላይ ጉዳት በማድረስ የዝርፊያና የሰው ህይወት የማጥፋት ድርጊቶችን መፈጸሙን የወረዳው አስተዳዳሪ አቶ ነመራ ማሩን ገልጿል። ሩሲያ በዩክሬን ዋና ከተሞች ላይና እንዲሁም የሀገሪቱ ከተሞች ላይ ከባድ ድሮንና የሚሳኤል ጥቃት መፈጸሙን አስታውቃለች። የሩሲያ መከላከያ ሚኒስትር እንደገለጸው ከሆነ ጥቃቱ በአሳለፍነው ሳምንት የዩክሬን መንግስት ሩሲያ ላይ ላደረሰው ጥቃት አጸፋዊ መልስ ሲሆን፣ ኢላማ የተደረጉት ወታደራዊ ዞታዎች ናቸው ብሏል። በጥቃቱ ቢያንስ ሶስት ሰዎች ሲሞቱ 49 የሚሆኑ ሰዎች ደግሞ መቁሰላቸውን የዩክሬኑ ፕሬዚዳንት ቮሎድሚር ዜሌንስኪ ገልጸዋል። ፕሬዝዳንቱ በኤክስ ማህበራዊ ትስስር ገጻቸው እንዳስታወቁት ጥቃቱ የነበረው በዋና ከተማ ኬቭ ለስክ፣ እንዲሁም ቴርኖፒል ከተሞች ላይ ነው ብለዋል። ጥቃቱ ለመፈጸም ሩሲያ 400 ድሮኖችን እንዲሁም 40 ሚሳኤሎችን ተጠቅማለች ብለዋል። ፕሬዚዳንቱ ሩሲያ ላይ ጫና ለመፍጠር እና ይህንን ጦርነት ለማስቆም ጊዜው አሁን ነው ያለው ሲሆን ለዚህም አሜሪካና የአውሮፓ ሀገራት እንዲሁም የዓለም ሀገራት በሙሉ የሚቻላቸውን እንዲያደርጉና ሩሲያን እንዲያስቆሙ ጥሪ አቅርበዋል። ሩሲያ ይህንን ከባድ ጥቃት በምትፈጽምበት ወቅት በዩክሬን ዋና ከተሞች የሚኖሩ በአስር ሺዎች የሚቆጠሩ ሰዎች ከመሬት ስር በተዘጋጀው የአደጋ ጊዜ ዋሻ ውስጥ ጥቃቱን አሳልፈዋል መባሉን ቢቢሲ ዘግቧል። ይህ የሩሲያ ጥቃት የተፈጸመው ዩክሬን ባለፈው በሩሲያ ላይ ከባድ ጥቃት ከፈጸመች በኋላ እንዲሁም ቭላድሚር ፑቲን ለዩክሬን ጥቃት መልስ እንደሚሰጡ ካስጠነቀቁ በኋላ ነው። ባሳለፍነው እሁድ የዩክሬን ደህንነት አገልግሎት አራት የሩሲያ ወታደራዊ የአየር ማረፊያዎችን በተመሳሳይ ጊዜ ለማጥቃት ሰው አልባ አውሮፕላኖችን መጠቀሙ ይታወሳል። በፈጸሙት ጥቃት በትንሹ 13 የሩሲያ ተዋጊ ጀቶችም ወድመዋል። በዚሁ ጥቃት ሌሎች በርካታ አውሮፕላኖች መጎዳታቸውንና በአጠቃላይ ዩክሬን ከ40 በላይ የሩሲያ አውሮፕላኖችን ማውደሟ አይዘነጋም። ሩሲያ ዩክሬን ላይ ጥቃት በምትፈጸምባቸው ቦምብ ጣይ ጀቶች ላይ ጥቃት የፈጸሙት የዩክሬን ድሮኖች ከዩክሬን ድንበር 40 ኪሎ ሜትር ዘልቀው ሩሲያ ክልል ገብተው እንደነበረ ይታወሳል። ከአፍሪካ ቀዳሚ ብቻ ሳንሆን ከተከታያችን ግብፅ ሶስት እጥፍ የሚበልጥ የስንዴ ምርት ነው የምናመርተው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ ባለፉት ዓመታት ባደረገችው የግብርና ሪፎርም ስራ በተለይ በስንዴ ምርት ላይ ያሳየችው እምርታ ከአፍሪካ ቀዳሚ እንዳደረጋት ተገልጿል። ይህንን ከፍተኛ ውጤት ለመቀበል የማይፈልጉና የሚያጣጥሉ መኖራቸውን አንስተው በቀና ልብ በየአካባቢው ቢንቀሳቀሱ ይህን ውጤት የተገኘበትን ስራ መመልከት እንደሚችሉ አስተዋል። ኢትዮጵያ ከአፍሪካ ቀዳሚ ስንዴ አምራች መሆን የቻለችው ከዚህ ቀደም ምርቱ ባልተለመደባቸው ቆላማ አካባቢዎች ማምረት በመቻሉ ነው ብለዋል። ጠቅላይ ሚኒስትሩ ታዲያ ኢትዮጵያ ከአፍሪካ ቀዳሚ ስንዴ አምራች ከሆነች ለምን ከውጭ ስንዴ ታስገባለች የሚል ጥያቄ አንዳንዶች ከበጎ አሳቤ ሌሎች ደግሞ የፖለቲካ ሴራ ይዘው እንደሚጠይቁም ጠቁመዋል። ኢትዮጵያ በስንዴ ምርት ቀዳሚ ለመሆኗ ማሳያ እሳቸው ወደ መሪነት ከመጡ በኋላ ለስንዴ ግዢ ሲወጣ የተመለከቱት በመቶ ሚሊዮኖች እና ቢሊዮኖች የሚቆጠሩ ዶላሮች አሁን ላይ ቀርቶ መንግስት ከውጭ ስንዴም ለመግዛት ምንም ገንዘብ እንደማያወጣ ገልጿል። ኢትዮጵያ ከአንድ ሚሊዮን በላይ ስደተኞች በመኖራቸው ዓለም ለስደተኞች የስንዴ ድጋፍ ይልካል ይሄ የ ሁላችንም ኃላፊነት ነው። በመሆኑ ውስጥ እንዴ ወደ ሀገር ቤት የሚገባበት መንገድ እንደዚህ ባለው ምክንያት መሆኑን ነው የጠቀሙት። ሌላው የተተረፈረፈ ምርት በማምረት ወደ ሀገር ውስጥ ከሚገቡ ምርቶች ጋር በዋጋ ለመወዳደር ደግሞ ከአፍሪካ ብቻ ሳይሆን ከዓለም ከፍተኛ አምራቾች መወዳደር አለብን ያሉት እኛ ስላመረትን ከውጪ ሀገር ማስገባት እናቆማለን ወይም እኛ ስላመረትን በገበያው ላይ ተወዳዳሪ መሆን እንችላለን ማለት ሳይሆን ክፍተቶችን እየሞላን ስንሄድ ጠንካራ የገበያ ሥርዓት ረፈረፈ የሀገር ውስጥ ምርትን በማምረት ጥሩ ተፎካካሪ መሆን እንችላለንም ብሏል። በስንዴ ከአፍሪካ ቀዳሚ እንደቻልነው ሁሉ በቀጣይ ደግሞ በሄክታር የሚገኘውን ምርት እየጨመረን መሄድ አለብን ያሉት ጠቅላይ ሚኒስትሩ ከኢቢሲ ጋር በነበራቸው ቆይታ ቻይና አህጉር አቋራጭ 7500 ማይል የሚዘገዘግ ዴፍ ፋይቭ ኒዩክሌር ተሸካሚ ሚሳኤሏን ይፋ አደረገች። የቻይና DF5B የኒዩክሌር ጦር መሳሪያ 7500 ማይል ርቀትና 4 ሜጋቶን ቴንሲ አርዴት የኒዩክሌር ፈንጂ የሚያዝ አቅም ያለው የተባለ ሲሆን ሚሳኤሉ ሂሮሽማና ናጋሳኪ ካወደሙት ቦምቦች የአውዳሚነት ኃይሉ 200 እጥፍ እንደሚበልጥም ተገልጿል። ምንም እንኳን የቻይና መንግስት የኒዩክሌር ምርሃ ግብሯን በሚስጥር ብትይዝም የመንግስት ፕሮዳክት ሲሲቲቪ የተሻለው ዲኤፍ5ቢ ኢንተርአንጉሌተር ባላስቲክ ሚሳይል ቁልፍ ዝርዝሮችን ይፋ አድርጓል። ፕሬዚዳንት ሺጂፒንግ ቀደም ብለው በሰጡት ጋዜጣዊ መግለጫ የቻይና የጦር መሳሪያ ራስን ለመከላከል ነው ሲሉ ተናግረው የነበረ ሲሆን መንግስት ብሮድካስቲንግ ሲሲቲቪ የመንግስት ደህንነት ቢሮ አገኘሁት በሚል ባወጣው መረጃ በ2015 ለመጀመሪያ ጊዜ የተፈጠረውና ስለተሻሻለው DF5B ኢንተርኮንቲኔንታል አህጉር አቋራጭ ባላስቲክ ሚሳኤልም ዝርዝሮችን ገልጿል። ጋዜጠኛ ሊዘክሲን ከደህንነት ቢሮ ምንጮች ጠቅሶ እንደዘገበው ከሆነ ይህ ሚሳኤል 7500 ማይል የሚንዘገዘግ ባላስቲክ ሚሳኤል እንደሆነና በአንድ ጊዜ በርካታ የኒዩክሌር ጦር ጭነቶችን እንዲይዝና እንዲለቅ ተደርጎ የተሰራ ሲሆን በተለያዩ ቦታዎች ላይ የተ ዩ ኢላማዎችን የሚመታ እስከ አስር ቦምብ ተሸካሚ ነጠላዎችን በመልቀቅ በተመሳሳይ ሰዓት ከአስር ቦታዎች ላይ ጥቃት ማድረስ ይችላል ብሏል። አክለውም በቻይና ውስጥ ከሚገኙ ማስወንጨፊያ ጣቢያዎች ቢወነጨፍ 5000 ማይል ርቀት ላይ የምትገኘውን ለንደንን፣ በ7000 ማይል ላይ አካባቢ የምትገኘውን ኒውዮርክን ጨምሮ አብዛኛውን አውሮፓና በሁሉም የአሜሪካ ምድር መድረስ ይችላል። እጅግ በተራቀቀ ቴክኖሎጂ ስለተሰራ የሚሳኤል መከላከያ ዘዴዎች ለመጥለፍ በጣም ይከብዳቸዋል ተብሏል። የኢትዮጵያ ኤሌክትሪክ አገልግሎት ከ199 ሚሊዮን ብር በላይ የሚገመት ጉዳት ደረሰበት። ባለፉት 9 ወራት በተፈጸመ የመሰረት ልማትና የኃይል ስርቆት 199.5 ሚሊዮን ብር የሚገመት ገንዘብ ጉዳት እንደደረሰ የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በትራንስፎርመሮች፣ በኬብሎችና በኤሌክትሪክ ማሰራጫ መስመሮች ላይ በተፈጸመ የመሰረት ልማትና የኃይል ስርቆት 199.5 ሚሊዮን ብር የሚገመት ገንዘብ ጉዳት ደርሶበታል። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ሌፒድ እንደገለጹት ባለፉት ዘጠኝ ወራት በትራንስፎርመሮች፣ በኬብሎችና በኤሌክትሪክ ማሰራጫ መስመሮች ላይ ጉዳት ደርሷል፣ ስርቆትም ተፈጽሟል። በተጨማሪም ቆጣሪ በመነካት የኃይል ስርቆት በመፈጸምና የተቋሙ ሰራተኞችን እንዳይሰሩ በማወክ በኢትዮጵያ ኤሌክትሪክ አገልግሎት ላይ ከፍተኛ ጉዳት ደርሷል ብሏል። ከዚህም ውስጥ በኤሌክትሪክ መሰረተ ልማት ላይ በተፈጸመ ጉዳትና ስርቆት ብቻ 52 ሚሊዮን 33 ብር የሚገመት የገንዘብ ጉዳት በተቋሙ ላይ ደርሷል ያሉት አቶ አኗር ይህን እኩይ ተግባር በፈጸሙ ግለሰቦች ላይ 208 የክስ መዝገቦችን በመክፈት ህጋዊ እርምጃ እንደሚወሰድ ተናግረዋል እስካሁን 27 ወንጀሎች ላይ ከሁለት ወር እስከ 10 ዓመት በሚደርስ ጽኑ ስርዓትና ከ25000 እስከ 50000 ብር የሚደርስ የገንዘብ ቅጣት እንደተላለፈባቸውም ገልጿል ለህዝብ አገልግሎት በሚውል መሰረተ ልማት ላይ ስርቆት መፈጸም ማለት በህዝብና በትውልድ ላይ ጉዳት ማድረስ መሆኑን ህብረተሰቡ ሊገነዘብ ይገባልን፣ ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት የተቋቋመበትን ዋነኛ ዓላማ በአግባቡ እንዳይወጣ መሰል ተግባራት ተጽዕኖ ከማድረጋቸው ባሻገር ህብረተሰቡ አገልግሎቱን በሚፈልገው ደረጃ እንዳያገኝ ጫና በማሳደር በሀገር ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ መሆኑን ሁሉም ሊገነዘብ ይገባል ነው ያሉት። ሶስት ልጆቹን በመግደል የተከሰሰው አሜሪካዊ ፖሊስ እየተፈለገ መሆኑ ተገለጸ። ትራቪስ ዴከር በእገታና የ9 የ8ና የ5 አመት እድሜ ያላቸውን ሶስት ልጆቹን በመግደል በመጀመሪያ ደረጃ የግድያ ወንጀል እንደሚፈለግ የዋሽንግተን ግዛት ዌናች ፖሊስ መስሪያ ቤት ገልጿል። ከቤት ውጭ ያሉ እንቅስቃሴዎችን እንደሚያዩ ዘውትር የተገለጸው ዴከር በተራራማና በደን በተሸፈነ ስፍራ እንደተደበቀ ባለስልጣናቱ የገለጹ ሲሆን፣ ይህም ፍለጋ አስቸጋሪው አድርጎታል ብሏል። ፔቲን ኢቭሊንና ኦሊቪያ የተባሉ ታዳጊዎች በሳምንት መጀመሪያ ላይ ራቅ ባለ ስፍራ በሚገኘው ካምፕ ውስጥ ታፍነው መሞታቸውን ፖሊስ አስታውቋል። ታዳጊዎቹ መጥፋታቸውን እናታቸው ለፖሊስ ያሳወቀችው ከዘጠኝ ቀናት በፊት ሲሆን የልጆቹ አባት ዴከር ልጆቹን ለማየት ከወሰዳቸው በኋላ ሳይመለስ ሲቀር ነበር ለፖሊስ ያሳወቀችው። ዴከር የስልክ ጥሪዋንም አልመለሰም ነበር። ከጥቂት ቀናቶች በኋላ ፖሊስ ከካምፖቹ አቅራቢያ የሶስት ልጆቹን አስክሬንም አግኝቷል። ፖሊስ የዴከር የእጅ ስልክንም እዚያው መሬት ላይ ያገኘ ሲሆን፣ እርሱ ግን በስፍራው አልነበረም እንደ መኖሪያ ይገለገልበታል ተብሎ የሚታመነው መኪናም በአቅራቢያው ተገኝቷል። ፖሊስ አሁንም የልጆቹን ገዳይ በትኩረት እየፈለገ መሆኑን ፖሊስ መስሪያ ቤቱ አስታውቋል። በኢትዮጵያ በየዓመቱ ከ80 ሺህ በላይ ሰዎች በተለያዩ የካንሰር አይነቶች እንደሚያዙና ከእነዚህም መካከል ከ54 ሺህ የሚበልጡ በበሽታው ምክንያት ህይወታቸውን እንደሚያጡ ጤና ሚኒስቴር አስታውቋል። በሚኒስቴሩ የማህጸን በር ጫፍ ካንሰር አስተባባሪ ሲስተር ታከለች ሞገስ ለእንደገለጹት ይህ አሃዛዊ ቁጥር የሚመለከተው ምርመራ አድርገው በካንሰር ህመም መያዛቸውን ያረጋገጡትን ብቻ በመሆኑ የሟቾችና የአዳዲስ ታማሚዎች ቁጥር ከዚህም ከፍ ይላል ብሏል። አሁን ላይ ከመቶ በላይ የካንሰር አይነቶች እንዳሉ የገለጹት ሲስተር ታከለች በኢትዮጵያ በካንሰር በሽታ ከሚያዙ ታማሚዎች መካከል የጡት ካንሰር፣ የማዕፀን በር ካንሰር እንዲሁም የአንጀት ካንሰር ቀዳሚ ስፍራን እንደሚይዙ ተናግረዋል። በዚህ መሰረት በማዕፀን በር ካንሰር በየአመቱ 8000 ሰዎች የሚያዙ ሲሆን ከዚህም ውስጥ 6000 የሚሆኑት ህይወታቸውን እንደሚያጡ ገልጸዋል። እንዲሁም በጡት ካንሰር 16000 ሰዎች ተይዘው የ6000 ሰዎች ህይወት እንደሚያልፍና በአንጀት ካንሰር ደግሞ 3200 ሰዎች በየአመቱ እንደሚያዙ አስረድተዋል። በ 2022 የወጣው መረጃ እንደሚያመላክተው በአለም ደረጃ 19 ሚሊዮን ሰዎች በካንሰር በሽታ የሚያዙ ሲሆን ከዚህም 10 ሚሊዮኑ ህይወታቸው ያልፋል። እስካሁን ስጥ ከታተሉት የነበረው መረጃ እዚህ ላይ በቃል እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹን በፍጥነት እንዲደርስ ያድርጉ።